እስኪ ዛሬ በዚህ ልጅ ቪዲዮ ኑሮ ያክት የምናደርገው አይተን መመለስ ሆና ነው። የድሬድ ዋን ፒፕል የላሰችው ማለት እኔ እኮ አንዳንዴ እውቅና ስታገኙ የሆነ ከፍ ከፍ ሲሏችሁ አይቲንክ አሁን ማን ነው እርጉዟ የታሰረችው ተፈታለች አይደል? ማን ነበረች እንትና የድሮ የእሷ የባሏ ነች። ማን ነው በይሄ ፕሌኑ አይወርድም ይወርዳል ተብሎ እስር ቤት የገባው ጎንዳኔ ጃኒ ያረገዘችው እሷ ውጪ ነው። ከእዛ ጋር ገብተሽ እሷ ስትወጣ ለመግባብ ብለሽ ሄደሽ የድሬዳዋን እዛ አስቀይመሽ ይዘ እና እርግዘሽ ደሞ አንቺ በተራ